በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም ለእናንተ ይሁን፣ ውድ ቤተሰቦቻችን፣ እንደምን አላችሁ? የልዑል እግዚአብሔር ሰላም በያላችሁበት ይብዛላችሁ። ምዕራፍ ሶስት ላይ ካሉት ክፍሎች የዲያቢሎስ ደባዎች የሚለውን ከዚህ አስቀድሞ ከነበሩት ክፍላት የሚቀጥለውን የዲያቢሎስ ደባዎች አስረኛውን ክፍል ዛሬ ለናንተ እያነበብን የምናቀርብ ይሆናል። የሉል እግዚአብሔር ሰላም ከሁላችን ጋር ይሁን አሜን። ጥቃቅን ጉዳዮች። ሰለሞን በመዝሙሩ እንዲህ ይለናል፣ የወይናችንን ቦታ የሚያጠፉትን ጥቃቅኑን ቀበሮች አጥምዳችሁ ያዙልን። መሐሌ የመሐሌ ምዕራፍ ሁለት ቁጥር አምስት እዚህ ላይ ዋናው ቁም ነገር ጥቃቅን መሆናቸው ሳይሆን ወይኑን ማበላሸታቸው ነው። በዚህ መሰረት እነዚህ ጥቃቅን ቀበሮች በመጀመሪያ የሚያደርሱት አደጋ ወደ ነፍስ ዘልቀው መግባታቸው ነው። ትላልቆቹ ቀበሮች ምናልባት እነርሱን የሚያስገባ ሰፊ ቀዳዳ በወይኑ ቅጥር ዙሪያ ላያገኙ ይችላሉ። ጥቃቅኖቹ ግን በቀላሉ ሾልከው ይገባሉ። አንዳንድ ሰው ታላላቅ ከሚባሉት ኃጢአቶች ራሱን ሊጠብቅና ሊርቅ ይችላል። ካወቃቸው ደግሞ ዲያብሎስ የሚያውቀውን ትልቅ ኃጢአት በሌላ ጊዜ በማስተላለፍ በማያውቃቸውና በጥቃቅኖቹ ኃጢአቶች ይዋገዋል። ዲያብሎስ አንድን ሰው በጥቃቅን ኃጢአት የሚዋጋው ስለ እነዚህ ኃጢአቶች ብዙም ስለማይጠነቀቅና ቸል ስለሚላቸው ነው። ለምሳሌ አንድ ሰው በእነዚህ ነገሮች እንዳትጠቃ ብለህ ስታማክረው እንዲህ ያሉት ጥቃቅን ነገሮች የሚያስፈሩኝ ይመስሉሃልን? እነዚህ የሚያስጠቁኝ ወጣንያንን ነው። እኛ እንደዚህ ካሉት ነገሮች ሁሉ በላይ ነን በማለት በአባባልህ እየተገረመ ይመልስልሃል። ከዚህ በኋላ በእነዚሁ ጥቃቅን ባላቸው ኀጢአቶች ዲያብሎስ ሊዋጋው ይጀምራል። ታላቁና በእግዚአብሔር ተወዳጅ የነበረው አባታችን አብርሃም በመፍራቱ ሚስቱ ሳራን እህቴናት ስላለ በእነርሱ ዘንድ ሊጠብቋት ይችላሉ ብሎ ማን ሊያስብ ይችላል? ፍርሃትና ውሸትን የመሰሉ ኀጢአቶች የነቢያትና የአባቶች ሁሉ አባት ለተባለው ታላቅ መንፈሳዊ አባት ለአብርሃም በእርግጥም ጥቃቅን ነበሩ። ሰው ሰውነቱን ለማርከስ የግድ ከባድ የተባለውን የዝሙት ኀጢአት ብቻ መፈጸም የለበትም። ሥጋን ሁሉ ያሳድፋል ያዕቆብ ምዕራፍ 3 ቁጥር 6 ተብሎ በተነገረል በተነገረለት በአንደበት ኃጢአት ሊረክስ ይችላል። አንደበታችን አነስተኛ የሰውነታችን አካል ይሁን እንጂ አመፀኛ ዓለም ነው፣ ስለ አንደበት የሚገድል መርዝ የሞላበት ወላዋይ ክፋት ነው ተብሏል። ያዕቆብ ምዕራፍ 3 ቁጥር 8። መድኃኒታችን ኢየሱስ ክርስቶስም እንደተናገረው የሰውን ሰውነት በሙሉ አንደበቱ ሊያረክሰው ይችላል። ከአፍ የሚወጣውን ግን ሰውን የሚያረክሰው ይህ ነው። የማቴዎስ ወንጌል ምዕራፍ 15 ቁጥር 11። በጣም የሚያስደንቀው ግን ዲያብሎስ የአንደበት ኃጢአት በጣም ቀላል ጉዳይ እንደሆነ አድርጎ ሊያሳምን መቻሉ ነው። በእርግጥም የዲያብሎስ ቀላል ጉዳዮች ሰውን ማጥፋት ይችላሉ። መርከብ ከወለሉ ላይ በምትፈጠር አነስተኛ ቀዳዳ ሊሰጥም ይችላል። ሰውም ይሞት ዘንድ በግዙፍ አውሬ መሰልጠቅ የለበትም በአይን ልትታይ የማትችል ደቂቅ ህዋስ ለሞት ልታደርሰው ትችላለችና መድኃኒታችን ኢየሱስ ክርስቶስ በተራራው ስብከቱ እንዲህ ብሏል በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል የማቴዎስ ወንጌል ምዕራፍ 5 ቁጥር 22 ለዲያብሎስ ሞኝና ሌሎች ተመሳሳይ ቃላት ጥቃቅን ከሚባሉት ጉዳዮች መመደባቸውን ለማሳመን ምንኛ ቀላል ነው። ምናልባት ሐናንያንና ሰጲራ ኃጢአታቸው ጥቃቅን ከሚባሉት አንዱ እንደሆነና ለሞት ቅጣት ሊያበቃቸው እንደማይችል አስበው ይሆናል። ጠቢቡ ሰለሞንም ከእንግዶች ሴቶች መጋባቱ እንደ ቀላል ጉዳይ ተመልክቶት ይሆናል። ነገር ግን ውጤቱ ለደህንነቱ ምን ያህል አደገኛ ሁኔታ እንደፈጠረበት እናነባለን። አንደኛ ነገስት ምዕራፍ 11 ቁጥር 1። በእርግጥም ጥቃቅን የተባሉ ጉዳዮች ሁሉ ጥቃቅን ሆነው አይቀሩም። ዲያብሎስ ይህን ስም ይስጣቸው እንጂ ሳይላይሆኑ ይችላሉ። እንደ ሰለሞን ዳዊትና ሐናንያ በጣም አደገኛ ወደ ሆነ ውጤት ሊመሩ ይችላሉ። ጥቃቅኖቹ ጉዳዮች አድገው በጣም አደገኛ ጉዳዮች ሊሆኑ ይችላሉ። እግዚአብሔር አዳምንና ሔዋንን በገነት መካከል ባለችው እጸበለስ እንደፈተሻቸው የእኛም ፈቃድ በእኛ ቀላል መስሎ የሚታየን ነገር ግን የውስጥ ማንነታችን በሚያጋልጡ ፈተናዎች ሊፈትሽ ይችላል። እነዚህ ጥቃቅን ጉዳዮች ምንና ምን እንዴት ያሉ ሊሆኑ ይችላሉ? የመጣለትን የመጣለትን ሀሳብ ሁሉ ለማንም ሳያማክር ለራሱ የሚጠብቅ ሰው ለዚህ ምሳሌ ይሆናል። ለዚህ ጉዳይ ሌሎችን እንዴት ታማክራለህ? ምክንያትህ እኮ በቂ ነው ይለዋል። በሌላ በኩል ደግሞ ለሚሰሙት ላነበቡትና ለሚያስቡት ጉዳይ ጠለቅ ያለ ግንዛቤ ካለመስጠት ወይም በአነጋገርና ራስን በመውቀስ ረገድ ልል ከመሆን የተነሳ ነገሮችን እንደ ጥቃቅን ጉዳዮች አድርጎ መመልከት ሊመጣ ይችላል። ከዲያቢሎስ ጥቃቅን ጉዳዮች ለመዳን አለማወላወል ወይም ጽናት ወሳኝ ነው በጥቂቱ የመታመን መልካም ምግባርም ከዚህ አደጋ ሊጠብቀን ይችላል ጌታ ከሁሉ በሚያንስ የታመነ በብዙ ደግሞ የታመነ ነው ብሏልና የሉቃስ ወንጌል ምዕራፍ 16 ቁጥር 10 11 ለሌላ ጊዜ ማስተላለፍ ዲያቢሎስ በሚቻለው ሁሉ አንተ መንፈሳዊ ሥራ እንዳትሠራ ቆርጠህ መነሳትህን ሲመለከት ለሌላ ጊዜ እንድታስተላልፈው ይመክርሃል። ምን ያጣድፈሃል? ጉዳዩ በእጃችን ስለሆነ ሌላ ጊዜ ልናከናውነን እንችላለን። ምናልባትም ረጋ ብለን ማጤናችን ጉዳዩን በሚገባ ለመመርመርና በቀላሉ ልናከናውነው የምንችልበትን ዘዴ ሊጠቁመን ይችላል በማለት ከተነገረን በኋላ ቀጠል አድርጎ በሚያሳምነን መልኩ ለማንኛውም ግን አሁን ቅድሚያ ሰተን ልናከናውናቸው የሚገቡን አንገብጋቢ ጉዳዮች አሉ። እነዚህን ከጨረስን በኋላ ወደዚህኛው እንመለሳለን ይለናል። የማስተላለፍ ዋና ዓላማ ስራን ለማከናወን ካለን ጽኑ ፍላጎት ማራቅ ወይም አጋጣሚውን ማሳጣት ወይም ማከናወን ያለብንን ጉዳይ እንረሳው ዘንድ ወደ ጎን ማድረግና ሌላው ጉዳይ ከዚህኛው የበለጠና ቅድሚያ ሊሰጠው የሚገባ አስመስሎ ማሳየት ነው። ለምሳሌ አንድ ጉዳይ ያለህን ጊዜና ጉልበት ሊወስድብህ ይችላል። ወይም ደግሞ የምታከናውነውን ጉዳይ እንዳትፈጽም አንድ አጋጣሚ ይከሰትና የሆኑ ደንቃራዎች ፈጥሮ ሊያዘገይህ ይችላል። ወይም ደግሞ ዲያቢሎስ ያሰብከውን እንዳታከናውን መንፈሳዊ ቅናትህን የሚያሳጣ ኀጢአት በማሰራት ለሌላ ጊዜ እንድታስተላልፈው ሊያደርግህ ይችላል። የጠፋውን ልጅ አስታውስ። ወደ አባቱ መመለስ እንዳለበት ወደ ልቡ ተመልሶ ባሰበ ጊዜ ወዲያውኑ ተነሳና ተመለሰ። የሉቃስ ወንጌል ምዕራፍ 15 ቁጥር 18። ይህን በእርግጠኝነት መገመት እንኳን አስቸጋሪ ይሆን ነበር። ጉዳይን በማስተላለፍ የተፈጠረ ችግርን በተመለከተ አንድ ሌላ ምሳሌ እስቲ እንመልከት። ይኸውም በንጉሥ አግሪጳና በአገረ ገዢው በፊልከስም የደረሰው ነው። ቅዱስ ጳውሎስ ስለ ጽድቅ ራስን ስለ መግዛትና ስለሚመጣው ምኩነኔ ሲናገር፣ ፊሊክስ በመፍራቱ አሁን ስሂድ፣ በተመቸኝም ጊዜ ልኬ አስጠረሃለሁ በማለት አሰናበተው። የሐዋርያ ሥራ ምዕራፍ 24 ቁጥር 25 ፊሊክስ ይህን ጉዳይ በማስተላለፉ ተሰምቶት ቅዱስ ጳውሎስን ያስጠራው ዘንድ ጊዜ አላገኝም። አግሪጳንም በተመለከተ ጊዜ ቅዱስ ጳውሎስ በፊቱ ይግባኝ ብሎ በቆመ ጊዜ ንጉሥ አግሪጳ ሆይ ነቢያትን ታምናለህን? እንድታምናቸው አውቃለሁ በማለት ሲናገረው በጥቂት ክርስቲያን ልታደርገኝ ትወዳለህን ነበር ያለው። የሐዋርያ ሥራ ምዕራፍ 26 ቁጥር 27 ንጉሡ አግሪጳ በጥቂት ማመን ሲቻለው ጉዳዩን ቸል ብሎ አላለፈውም ወይም ስላስተላልፈው ከዚያ በኋላ ማመኑ በመጽሐፍ ቅዱስ አልተጻፈም። ጸጋ እግዚአብሔር አንድ ጊዜ ሊጠራህ ይችላል። ጥሪውን ካስተላለፍከው ልታጣው ትችላለህ። አንድን ነገር ለማድረግ እድሉ በእጅህ ፍላጎቱም በልብህ ካለ ይህን መልካም የእግዚአብሔር አገልግሎት ወዲያውኑ ፈጽመው አገልግሎቱን አታጓት ወይም ለሌላ ጊዜ አታስተላልፍ። ማስተላለፍ ህግን ለመጣስ የመጀመሪያው እርምጃ ሊሆን ይችላልና፣ ይህ የዲያቢሎስ እቅድ ነው። የምታደርገውን እንድታቆም የሚነግርህ በግልጽ ሳይሆን በማስተላለፍ በዘዴ ነው። ስለዚህ ጠንቀቅ በል። ንስሐ መግባትን፣ መጸለይንና መልካም የሆነውን በሙሉ ለሌላ ጊዜ አታስተላልፍ። መጽሐፍ ቅዱስ እንዲህ ይላልና ለተቸገረ ሰው በጎ ነገርን ማድረግ አትከልከል ልታደርግለት የሚቻለህ ሲሆን ወዳጅህን ሂድና ተመለስ ነገ እሰጥሃለሁ አትበለው በጎ ነገርን ማድረግ ሲቻልህ ምሳሌ ምዕራፍ 3 ቁጥር 27 ይህ ለሌሎች በጎ ማድረግን ይመለከታል ልክ እንደዚሁ ለራስን መልካም ማድረግ በውስጥህ ያለው የእግዚአብሔር መንፈስ ቢናገርህ ለጠሪው መልስ ለመስጠት ጊዜውን አታስተላልፍ ሐዋርያው ከአንድ ጊዜ በላይ ስለዚህ ጉዳይ እንዲህ ብሏል። ዛሬ ድምፁን ብትሰሙ በማስመረር እንደሆነ ልባችሁን እልከኛ አታድርጉ። ዕብራውያን ምዕራፍ 3 ቁጥር 7። ስለዚህ ጊዜውን ማስተላለፍ ልብን እልከኛ እንደማድረግ ይቆጠራል ማለት ነው። ስለሆነም ዲያብሎስ አንድን መልካም ነገር እንድታዘገዩት ሲጠራችሁ ልበደንዳኖች በመሆን ከእግዚአብሔር እንድትኮበልሉ እንደጠራችሁ አስተውሉ። ጊዜውን እንድታስተላልፉ ዲያብሎስ ከሚጠቀምባቸው ዘዴዎች አንዱ ደግሞ ማባከን ነው። አስራ ሁለተኛ ማባከን። ዲያብሎስ ማንኛውም አይነት መንፈሳዊ ስራ እንዳትሰራ እንቅፋት መሆንን ስለሚወድ በሌሎች ብዙ ነገሮች ተጠምደህ እንድታባክን ያደርግሃል። ከእግዚአብሔር ዘንድ እንድትቀመጥ በፍጹም አይፈልግም። ምክንያቱም ይህ ድርጊትህ አንተን ከዲያብሎስ ለይቶ ከእግዚአብሔር ጋር አንድ እንደሚያደርግህ ስለሚያውቅና ስለሚፈራም ነው። ከሁሉ የበለጠ የማያስፈራው ደግሞ ይህ ነው። በልብህ ውስጥ ያለውን የእግዚአብሔር ፍቅ የሚያጠነክሩልህን እንደ መጸለይ፣ ንባብ፣ መንፈሳዊ ጉባኤያትን መካፈልንና መልካም ምግባራት ማድረግን አዘውትረህ የምታከናውን ከሆንክ ለጊዜው ወይም እስከ መጨረሻው በሌሎች ስራዎች እንድትባክን በማድረግ ይዋጋሃል። እስከ መጨረሻው የሚዋጋህ ከሆነ ግን በጣም አደገኛ ነው። ይህ መባከንህ ተጨማሪ ገንዘብ ለማግኘት በትርፍ ጊዜ ሥራ መባከን ሊሆን ይችላል። ይህ ደግሞ ከእግዚአብሔር ጋር እንዳትገናኝ ጊዜ ያሳጠሃል። ዲያብሎስ ይህ ልትተወው የማይገባና ለሕይወትህ አስፈላጊ የሆነ ሥራ መሆኑን ያሳምንሃል። ለሌሎች ሰዎች ደግሞ በከፍተኛ ትምህርታቸውና በሳይንሳዊ ምርምሮቻቸው እንዲገፉበትና አንዱን ምርምር በጨረሱ ጊዜ ሌላውን እንዲጀምሩ በመምከር ያሳምናቸዋል። ማባከኑ የጸሎትን ጊዜ በሚሻማ የቤተ ክርስቲያን አገልግሎት ሊሆን ይችላል። ገንዘብ ነክ በሆኑ ጉዳዮች ላይ መባከን አልፈቅድም ለሚለው ደግሞ ጠቀሜታው የጎላ መሆኑን በማሳመን በቤተ ክርስቲያን አገልግሎቶች ላይ ይሰማራዋል ያሰማራዋል የቤተ ክርስቲያን አገልግሎትን አንቃወምም ሆኖም ግን ጸሎትን፣ ተመስጦን፣ መንፈሳዊ ንባባትንና ከእግዚአብሔር ጋር መቆየትን በሚያደናቅፍ መልኩ ሳይሆን ሁሉን ለማከናወን በሚቻልበት ሁኔታ መሆን አለበት። ይህ ደግሞ የአገልጋዩን መንፈሳዊነት ለመጠበቅ ብቻ ሳይሆን ከአገልግሎትም ጭምር ታላቅ ጠቀሜታ አለው። አገልጋዩ በተለያዩ መንፈሳዊ ስራዎች እጅግ የሚባክን ከሆነ የሚጨብጠውን ስለሚያጣ አገልግሎቱ ውጤታማና ፍሬ የሚሰጥ አይሆንም። በድካም የተሞላው የአገልጋዩ ሕይወት አገልግሎቱን በማስተዋል ያልተሞላና በመሰልቸት የሚከናወን ያደርግበታል። ይህም አገልግሎት ወደ ልቦና የሚዘልቅና በነፍስ ውስጥ የሚሰርጽ ሊሆን አይችልም። ለጸሎት፣ ዳዊት ለመድገምና ከእግዚአብሔር ጋር ብቻ ለመሆን ጊዜ እስከሚያጡ ድረስ በማንኛውም ሰዓት በሌሎች ስራዎች በጣም ተወጥረው የሚታዩ የቤተ ክርስቲያን አገልጋዮች ብዙ ናቸው። እነዚህ ባለፈውና በመንፈሳዊ ጎተራቸው በነበረው እንጂ አዲስ በሚጨምሩት የሚንቀሳቀሱት አይደሉም። ህይወታቸውም ለጥፋት የተጋለጠ ነው። እዚህ ላይ ዲያቢሎስ የሚዋጋው መንፈሳዊ ስራዎችን ባለመስራት ሳይሆን ጊዜ በማሳጣት ነው። ከጸሎት ከተመስጦ፣ ከንባብ፣ ከዝማሬ ከቅዳሴ ከስግደትና ራስን ከመመርመር አያግድህም። እንዲያውም እነዚህን መንፈሳዊ ተግባራት ስለማከናወንና ስለሚገኝባቸውም ጥቅም ስብከትና ትምህርት እንድትሰጥ ይፈቅድልሃል። አንተ ራስህ ታከናውናቸው ዘንድ ግን ጊዜ አይሰጥህም። በዚህም አንድ አባት ደወል ሰዎች ወደ ቤተ ክርስቲያን እንዲመጡ ይጠራል እርሱ ግን አይሄድም በማለት የተናገሩት ምሳሌ ባንተ ላይ ይፈጸማል። በተመሳሳይ መልኩ አንድ ሌላ መንፈሳዊ አባት የተናገሩት ቃል ምንኛ ድንቅ ነው! እድሜህን ሙሉ የጌታን ቤት በማገልገት በማገልገል አሳለፍክ። የቤቱን ጌታ የምታገለግለው መቼ ይሆን? የአገልግሎት መባከን ይህን ያህል ከሆነ ምዕመናን አብዝተው መባከናቸው ምንኛ የበዛ ሊሆን ይችላል። ሰው መጠየቅ፣ ጨዋታ፣ ወሬ፣ ክርክርና ውይይት፣ ጋዜጦችን መጽሔቶች፣ ዜናዎችና በእነርሱ ትችቶች፣ ወጣቶቹ አዋቂዎቹም የሚሳተፉባቸው ብዛት ያላቸው መዝናኛዎች ወዘተ፣ እጅግ ብዙ የሚያባክኑ ነገሮች አሉ። ለምሳሌ የእግር ኳስ ጨዋታን ተመልከቱ። የሰውን ጊዜ ምን ያህል እንደሚሻማና በጽኑ መባከኖች የዓለሙ ችግሮችና መፍትሄዎች የኢኮኖሚና የፋይናንስ ውጣውረዶች ሌሎችም አሉ። ሕፃናት እንኳን ለቴሌቪዥን ወጎችና መርሃ ግብሮች ባክነው ቤተ ክርስቲያን ከመሄድ እንዴት እንደሚታቀቡ ልብ በሉ። አዋቂዎችም በእነዚህ መርሃ ግብሮች ምን ያህል እንደተጠመዱ ተመልከቱ። እግዚአብሔር ከአርያም ሆኖ ይህ ዓለም ምን ያህል መባከኑን እንደሚመለከት እናስብ። ይህ ዓለም ወዴት እንደሚሮጥ እንኳን ቆም ብሎ እንደ የሚጠይቅበት ጊዜ ያጣበት ሯጭ ዓለም ነው። ወሬ፣ ክርክር፣ ውይይት፣ ቅስቀሳ፣ ጫጫተና ሁከት የሞላበት ዓለም ነው። ለመንፈሳዊ አገልግሎት የሚመች ጸጥታ ታዲያ ከየት ይገኛል? ያልን እንደሆነ ብዙ ጊዜ ይህን ትሻለህ፣ ግን አታገኘውም። ሌላው ቀርቶ ራሳቸውን ለእግዚአብሔር የሰጡትና ብልቶቹ የሆኑት የቤተ ክርስቲያን አገልጋዮች እንኳን ከእግዚአብሔር ርቀው በብዙ ነገሮች ባክነዋል። ማርታን የተዋጋት የማባከን ውጊያ አሁንም አለ፤ ይህ ዓለም እስኪያልፍም ይቀጥላል። መባከኗን ያየው ጌታ ማርታን እንዲህ ነበር ያላት፤ ማርታ ማርታ፣ በብዙ ነገር ትጨነቅ ያለሽ ትታወኪማለሽ፤ የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። የሉቃስ ወንጌል ምዕራፍ 10 ቁጥር 42 በእግዚአብሔር አምሳል የተፈጠርክ አንተ የእግዚአብሔርን ባህርያት ልትይዝ ይገባሃል። የምትባክንባቸው ነገሮች ሁሉ ለእግዚአብሔር ብቻ ባይሆኑ እንኳ እርሱ የመባከንህ ሁሉ ራስ ይሁን። መንፈሳዊ አገልግሎቶችህ፣ ከእግዚአብሔር ጋር ያለህ ግንኙነትና መንፈሳዊ ህይወትህ ሁልጊዜ የምትባክንባቸው ነገሮች ቁንጮዎች ይሁኑ። ጊዜህን በሰዓት ከፋፍለህ ሁሉም ነገር ጊዜውን ጠብቆ ይከናወናል። ለደህንነትህና ለዘላለማዊ ሕይወትህ ከሁሉ ነገር በፊት ቅድሚያ ስጥ ከዚህ በኋላ ሌላው የፈለገ ጠቃሚ ነገር ቢመስልም ሁሉም እንደ አስፈላጊነቱ በቅደም ተከተል አድርግ የጌታህን ቃል እዚህ ላይ አስተ አስታውስ ሰው ዓለሙን ሁሉ ቢያተርፍ ነፍሱንም ቢያጎርል ምን ይጠቅመዋል የማቴዎስ ወንጌል ምዕራፍ 10 ቁጥር 26 ነፍስህን ካጣህ ስለ ነፍስህ ቤዛ ምን ትሰጣለህ በሞት የተለያዩ ወገኖቻችን በዚህ ዓለም ሳሉ መባከናቸው ለምን ጠቀማቸው? እነዚህ ይባክኑባቸው የነበሩ ጉዳዮቻቸው እርግፍ አድርገው መሄዳቸውስ አለሙ ዓለሙ ግራ በመጋባት ተቸግሮ ይሆን አልተጋባም። በእርግጥም ጠቢቡ ሰለሞን ስለዚህ ዓለም የተናገረው ትክክል ነው። እነሆ ሁሉ ከንቱ የከንቱ ከንቱ ነፋስም እንደመከተል ነበረ ከፀሐይ በታችም ትርፍ አልነበረም። መክብብ ምዕራፍ ሁለት ቁጥር 11። በሌሎች ጉዳዮች ከመባከንህ በፊት እያንዳንዷን ቀን ከእግዚአብሔር ጋር በመሆን ጀምር። በመጀመሪያ እግዚአብሔር ካንተ ጋር ይሁን። ከዚያም እንደ መዝሙረኛው አምላኬ አምላኬ በማለዳ ወደ አንተ ገሰግሳለሁ፣ ነፍሴ አንተን ተጠማች። መዝሙር 62 ቁጥር 1 እንዲህ ይበል። የሚያባክኑህ ነገሮች በሙሉ ከእግዚአብሔር ጋር የምትሆንበትን ጊዜ እንዳይሻሙህ አድርግ። መርሃ ግብር አውጣ። ጠዋት ማድረግ ያለብህን መንፈሳዊ ተግባራት ሳታከናውን ከቤትህ አትውጣ። ምንም እንኳ ትርፉ ዋጋውና ጥቅም ቢኖረውም ማንኛውም ምድራዊ ጉዳይ ከመንፈሳዊ ጉዳዮችህ አታስቀድም። ዲያብሎስ ምንጊዜም ቢሆን አጉልቶ የሚያሳይህ የሚያሰናክሉንን ነገሮች ጥቅም ነው። ውስጥ ወይም ደግሞ በእነዚህ ነገሮች ውስጥ አብዝቶ የሚፈታተነን። በሕይወትህ ውስጥ ግን ከእግዚአብሔር በላይ ማንም የለም። ማንም ምንም አይነት ሰው ቢሆን ከእግዚአብሔር ጋር ያለህን ግንኙነት የምትቋርጥለት መሆን የለበትም። መድኃኒታችን ኢየሱስ ክርስቶስ ይህንን አስመልክቶ እንዲህ ብሏል፤ ከኔ ይልቅ አባቱንና እናቱን ወንድ ልጁን ወይም ሴት ልጁን የሚወድ ለኔ ሊሆን አይገባውም። የማቴዎስ ወንጌል ምዕራፍ 10 ቁጥር 37። የሚያባክንህ አዲስ ነገር ሲፈጠር ከመቀበልህ በፊት በማስተዋል አጢ ነው ዲያቢሎስ አሁን በያዝከውና እንቅፋት በሆነብህ ሥራ መባከን ብቻ ሊያረካው ይችላል ሌሎችንም ጉዳዮች በመጨመር ግራ ያጋባሃል በእያንዳንዷ ቀን ታላላቅ ጥቅም ያላቸውን ጉዳዮች እያቀረበ በእነርሱ ትባክን ዘንድ ይጋብዝሃል አንተ ግን ራስህን ጠብቅ ከሁሉ ጉዳዮችህ በፊት መንፈሳዊ ጉዳዮችህን አስቀድም። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ፣ ዛሬም ዘወትርም ለዘላለሙ